በመስጠት ቀን በቸርነት እድሜን በጸጋ የሚያድል መድኃኒዓለም ስሙ ይባላል። ከተመስገን በስተቀር ምን ይባላል? አይ እንደው ተይኝማ፣ የአምላካችን ተሆነ ተቶነ እንዴ። በተለይ ኢትዮጵያንማ ከነመፈጠሯም ረስቷታል፣ አምረስቷታል። ከበደ አቤት። እት ነው ደዚ እዩ እስኪ አፍና አፍንጫህን በደንብ አድርገህ ያዘው እያ እቲ ሊገሉኝ ነው እንዴ ያዝብ ያለው ያዝ። እንግዲህ ይሁና። አየ የኔ አምላክ እንዴ ካፍ ክፉ እየወጣ ብሱ ግን በመህረቱ ችን ስፋስን ሳይወስድ አቆየስከው። አንድ ነገር እኔ ቤት እስከ ድረስ እሱ የሰጠኝን በረከት ደግሞ ዛ አድርገ እየከፈልኩ አምላኬን እንድታንቋሽሽ እንድታንቋጥጥ ፈጽሞ አልሻል አልፈልግም። እት የኔ አይደለም እንዲያው ታማዩ ታም ሰማው። ተነስቼ ነው እንዴ? ሆድ ቢቢሰኝ እኮ ነው። አንተ አሁን ምን ታያለህ? ከዚህ አጥር ውጭ የሚደረገው ነገር እዚህ አካባቢ ላይ የሚደረገውን ነገር አንተ ታውቃለህ? ኧረ ምኑን ነው አውቄ። የኔ አምላክን ሁሉን ያያል፣ ሁሉን ያውቃል፣ ሁሉን ይመረምራል። አንዳች ምንም ነገር የማያደርግ አታስመስለው፣ ፈጽመ ባላው ነው። ወደ ስራ ሂድ። ይሁና፣ እርሱ ካሉ ይሁን እንዲሁ። እህት ወገቤን ፈትሼ እስከምመጣ እዚህ ይቆዩኛል። እህት አካባቢ ከለበሩ ቅርብ ስላልሆኑ

አልነገሩኝም ግን፣ በቃ ለፖሊስ እንዳልደውል ነው ነገሩኝ። ሰማይን ያለ ምሰሶ ምድርን ያለ መሠረት ያጸና የእኔ አምላክ ዛሬም በዙፋኑ ላይ አለ። ሰዎች ኃጢአተኛ መሆናቸውን እንዲያምኑ መርዳት መቻል ለወንጌል ስርጭት እጅግ ጠቃሚ ነገር ነው። ኢየሱስ እንደሚወዳቸው ስለ እነርሱ ኃጢአት ወይም ጥፋት እርሱ ቅጣቱን መክፈሉን እንዲያውቁት መርዳት መቻል እጅግ ታላቅ የምስራች ነው። ግን ሰዎች በሃይማኖት ካባና ከማህበረሰቡና ከሃይማኖታቸው ላለመገለል ሲሉ ኢየሱስ ክርስቶስን እንደ ግላደኛቸውና የህይወታቸው ቤዛ አድርገው መቀበልን አይፈልጉም። የእናንተ ድርሻ ወንጌልን፣ ይህንን የምስራች ለሰው ሁሉ መንገር፣ መከራከርና ማሳመን ግን የእናንተ ድርሻ አይደለም። እውነት ነው ፓስተር፣ ግን በዚህ ዘመን እንዳንተ ለሰዎች ፍቅር ያለውና ለእግዚአብሔር ቤት ስራ የራሱን አስተዋጽኦ ለማበርከት የሚጥር ሰው ማግኘት በጣም ከባድ ነው። በእውነት እግዚአብሔር ይባርክ። ትኩረታችንን የሚያሳጡ ብዙ ስራዎችን ሰይጣን እንደሚሰራ ካልነቃን የገሃነብ ደጆች አይችሏትም የተባለች ቤተ ክርስቲያን የጠላትን ስራ አስፈጻሚና የእሱን ስራ የምትሰራ ትሆናለች። ፓስተር ለወንጌል ስራ ስለምትሰጠን ማበረታቻ ሳላመሰግን ደግሞም ሳላደንቅ አላልፍም እስከ ዛሬ ድረስ አብሬያቸው ካገለገልኳቸው ምርጦች መካከል አንዱ አንተ ትሆናለህ ብዬ አስባለሁ። እውነት እኔ እንደምትሉት ከሆነ ክብሩን እግዚአብሔር ይውሰድ። እናንተ ለወንጌል ልቡና መነሳሳታችሁን ስላሳያችሁት እኔም ሳላደንቃችሁ ማለፍ አልፈልግም። እናንተም አሁን መልካም የወንጌል ስራ እንዲሆንላችሁ እንድትሰማሩ እንጸልይና ወደ ስምሪታችሁ ትሄዳላችሁ። አይ እትዬ፣ አንተን ጥበቃ ብሎ የቀጠሉቀ ነው ይህ ቤት አደጋ ውስጥ። በዚህ ዱላ ወገብ አገዳሽን ቀልጥሜ ቀልጥሜ እንዳልጥልሻ እንጭ። እኔ ምን አለኩኝ? እትዬ ናቸው ይህ አምላካችሁ ትሆናል ብዬ ብላቸው ሰበካቸውን ጀምሩ። ይህ ምን ሆኑ? ልጆቻቸው ተወሰዱባቸው። እትዬማ ያላቸው እምነት በጣም ጠንካራ ነው። እኔ እንደሳቸው እምነት ቢኖረ ኖሮ እንደ መልአክ ክንፍ አውጥቼ ነበር። መባራው አንቺ

ሐቅና እውነት አንተ ደግሞ ሐቅንና እውነትን ይዞ የሚንከራተት ስንት ማህበረሰብ አለ መሰለህ? እውነትን ሰቅለው ሐቅን ገለው በሚኖሩ ማህበረሰብ ውስጥ መኖራችንን አትዘንጋው። በል በኋላ እናወራለን። በል አትፍራ። ከብዬዋ ማን መሆኔን አታውቅም እና ልቤም ደንገጥ አይልም። የሰረቀ ይፍራ። አይ ውዴ፣ ሌባ እንኳን አይደለም። ሰላም ላንቲዮ ሰላም ወንድሜ እንተዋወቃለ አይ እንተዋወቀ እንድንተዋወቅ ብዬ ነው መተዋወቅ ባልፈልስ መፍት ነው እና እጅሽን መልሽዋ እንዲህ ሰላም በል ምናምን እያላችሁ ነው መተታችሁን ምትረጁት ኧረ የምን መተታ መጣ እኔማ የምስራች ልነግርህ ነበር የምስራች በጣም ትቀልጃለሽ አልሰማሽም እንዴ ይሄ ቃል ከጠፋ እኮ ስንትና ስንት አመቱ እ ሞቱ ነው ተገደሉ ነው ተራቡ ተፈናቀሉ ነው መች ነው? በቅርብ አልሰማችሁ ወይስ አትከታተሉ? በጦርነቱ የተፈናቀሉት ላይ በደረሰ ከባድ የወረርሽኝ አደጋ ብዙዎች ሞቱ። ታዲያ እናንተ ምስራች ኬት የመጣ አባዋት ግትት። የኛ ምስራችማ ከዘላለሙ ጌታ ከኢየሱስ ክርስቶስ የመጣ ነው። እንዳልከው የመጨረሻው ዘመን ላይ ስለሆነ ብዙ ደስ የማይሉ ነገሮች ይሰማሉ። ከዚህ ግን የማምለጫው መንገድ ኢየሱስ ክርስቶስ ብቻ ነው። ይኸውልሽ ማን ሰላም፣ ሰላም መሆንሽ ረብሻ። እኔ የምትይው ነገር አይገባኝም። ዘላለም ይኑር አይኑር በማላውቀው ስለማላውቀው ነገር ብዬ ዛሬ ማጣት አልፈልግም። ገባሽ? ልክ ነህ። እኔም እኮ እየነገርኩ ያለው ስለማታውቀው ነገ ዛሬ ላይ እንድትኖረው ነው። ከዚህ በፊት በኖርካቸው ሕይወቶች ባላደረግኳቸው ወይም ባልፈጸምኳቸው የምትልባቸው ዛሬ ድረስ የምትጸጸትባቸው ጉዳዮች የሉ? ዛሬ ግን በምትወስነው ውሳኔ መቼም አትጸጸትም። የዘላለምህን ነው የምታስተካክለው። እሱም የዘላለምን ጌታ ክርስቶስ ነው ደህይወት እንድትስተካከለው አረ፣ ጌታሽ በዛ። አረ ፍቺ በዛ ላይ እኔ እራሴ ሃይማኖት ያለኝ እሱ። እኔም ስለ ሃይማኖት እያወራ አይደለም። ሃይማኖትማ አያድንም። ሃይማኖት ቢያድን ቢሆን ኖሮ ኢየሱስ ክርስቶስ ከሰማይ ወርዶ ለእኛ መሞት ባላስፈለገው ነበር። እውዲሽ ማንዲሽ ሰላም አልሽ። በቃ ፍቺ እ ፍቺ እኔ የምፈልገው ጽድት ያለ ስራ ጽድት ካለ መላ ጋር ነው። ገባሽ የለቀ ለምን እኔ እና አንቺ አንመቻችማ? ዛሬ እኔ እናንተ ብንመቻች ጊዜያዊ ደስታ ታገኝ ይሆናል። ኢየሱስ ክርስቶስን ግን ወደ ህይወት ብታስገባው የዘላለም ደስታ ታገኛለህ። እዛ እኮ ነው። ዛሬም ኢየሱስ ክርስቶስን ወደ ህይወት ጋብዘው ምልህ ነው። ይሄ ነገር እኔ ብዙ አላማረኝም። እነዚህን አንድ ፍሬ ልጆች ከማገት ብሰርቅ ነው የሚሻለኝ። ምንም እንኳን አንተ የዚህ ቡድን ኃላፊ ብትሆንም የኛ ዋና ገንዘብ ማግኘት እስከሆነ ድረስ መስረቅም ሆነ ማገት ያው ገንዘብ ማግኘት ነው። ስለዚህ ይህን ስራ ወጥረን ብንሰራ ነው የሚሻል። ጎዳና ላይ በነበርኩበት ጊዜ ለሰው ልጅ እልፍ ጭካኔ እንዲኖረኝ ተደርጊያለሁ። ስለዚህም እነዚህ ልጆች ላይ የሚደርሰው ምንም አይነት ነገር እኔን ምንም አይመለከተኝም። ሽሜ እንዳለው ገንዘብ እስካስገኘልን ድረስ መግደልም ቢሆን አደርገዋለሁ። አንቺማ ነፍሰ በላ ነሽ፣ በደምሽ የሚዘዋወር የሆነ ጋኔል አለ፣ የሆነ ነፍሰ በላ መንፈስ ነው። ስነ ስርዓት ብታደርግ ጥሩ ይመስለኛል። ስለኔ የምታውቀው ምንም ነገር በሌለበት እንደዚህ የምናገር መብት ያለ አይመስለኝም። እንከባበር። እያስፈራራሽኝ ነው። የሆንሽ ቁጫጭ ካለሽበት ሳትነሺ ነው ምደፈጥጥሽ። ወንድ ልጅ አይፎክርም። አድርገውና ያላየውን ማንነቴን አሳይሃለሁ። እሺ ራስን ህን እንድጠላ ሁላ ላደርግህ ይችላል። ተነሽ ሂጂልኝ። በእጄ ላይ ሰበብ እንዳትሆኝብኝ። ፈሪ ይወጣልሃላ። አንተ ግን ምን ሆነህ ነው እንደዚህ ጓህ የምትለው? አንተ ራስህ ዝም ብለኝ። ከፈለክ ከሰው ጋር ሂድና አሽቀብ። ውጣልኛ። እንዴ አይዞሽ። እሺ። ለምንድን ነው ግን ያያዙ ቲቲ ይበናሽ ወደ ቤታችን እንድንሄድ እንደ ለማሚ አይዞሽ እሺ። እነ እማሚ እኮ ለፖሊሶች ተናግረው እኮ የመጡ ይሆናል። ግን እኮ ፖሊሶች ቶሎ ሊያገኙ ቢችሉ ሲገድሉ ነው እንዴ? በኢየሱስ ማንች እንደዛ አትበይ። ጎበዝ ልጅ አይደለሽ እንዴ? ፈራሁ። ትዝ አይልሽ ዳዊት እኮ ጎልያድ ፊት እኮ ሲቀርብ ደፋን ነበር። እግዚአብሔር እኮ ከእርሱ ጋር ነበረ። እርሱ እኮ ግን የመጽሐፍ ቅዱስ ታሪክ ነው። አዎ፣ እውነት ነው። የመጽሐፍ ቅዱስ ታሪክ ነው፣ ግን መጽሐፍ ቅዱስ ላይ እኮ ብቻ የተጻፈ አይደለም። እግዚአብሔር እኮ ዛሬም ያው ከኛ ጋር እኮ ነው። ግን እኔ ግን ወደ ወይ መመለስ እፈልጋለሁ። እንመለሳለን። ግን አሁን እጃችንን እንፍታና ከዛ በኋላ እንዴት ማምለጥ እንደምንችል እናወራለን።

ይኸውልሽ የቤተሰቦችሽ አምላክ ተቆጥተዋል። የልጅ መስዋዕት ብቻ ነው የሚፈልገው። ልጆቹ ደግሞ የሚወጡት በአንቺ በኩል ብቻ ነው እያሉ ነው። ወንድ ለምን አላመጣሽም? መንፈስ እኮ የሚፈልገው ወንድ እንዲሰዋ ነው። ሁለት ሴቶች ላይ ያመጣሽው፣ አሁን ሁለቱም ናቸው የሚሰውት እኔ ሴትየዋ እንድ

ሌባ አንተ ጠቢብና አስተዋይ ልጅ እንደሆን ካውቃለሁ፣ ግን ደግሞ ይህንን ጉዳይ በራሳችን ማን እንዳገታቸው ማግኘት አለብን። መኪናውን ከወሰዱት በኋላ ለምን እዚህ ድረስ መልሶ ያመጡታል? ምን መሰለህ፣ መጽሐፍ ሳነ በሆነ ያገኘሁት እውነት፣ የአሜሪካ ፊልም ነው የሚያየው። አጋቾች ይመስላሉ ማንነታቸው እንዳይታወቅባቸው የሚፈልጉ የቅርብ ሰዎች ሲሆኑ ኮቴያቸውን ለማጥፋት ሲሉ የሚያደርጉት ነገር ነው። በጣም ጎበዝ። ግን የቴቴ መመለስና የስልኩ መደወል ጉዳይ ማን እንደደወለ እንዳይታወቅ ለመሰወር የተደረገ ነገር ነው። የኢቲቴ መመለስ ግን ማደናገሪያ ሊሆን ይችላል፣ ወይም ሆን ተብሎ የተደረገም ሊሆን ይችላል። እንዴት እናንተ ብቻችሁ ምን እያደረጋችሁ ነው? እናታችሁ ብቻዋን ተጨንቃ ሳለች። እቴቴ አንድ ያልገባኝ ነገር ግን አለ። አንቺ እንዴት መለሱሽ? እኔን እኮ ያልገባኝ ነገር ልጆቹን በለቀቋቸው፣ እነዚህ ህጻናቶች ምንም በማያውቁት ሚስጥሩን የሚያውቀው እግዚአብሔር ነው። ግን ለፖሊስ መደውል ያለብኝ ይመስለኛል አአ እሱንማ በፍጹም እንዳታደርገው። ከእናት ጋም ስናወራ አይሆንም ያለችኝ። እቴቴ ያለችው ነገር ግን ጥሩ ነገር ነው። ምክንያቱም ያው ሰዎቹ መጥፎች ናቸው ብዬ አስባሉ። በዛ ላይ የሚፈልጉት ነገር እዚ አለ። ደግሞም የሚረዳቸው ሰው ከቅርባችን ሊሆን ይችላል። ስለዚህ አለመደወሉ የተሻለ ይሆናል። የሚረዳቸው ሰው አለ አክስቴ? አይ እንደዛ የሚለው ስለዛ እያወራን ስለነበረ ነው። የጠረጠርከው ሰው አለ? አይ ግን አንድ ሰው አለ። እንዴት እንደዛ ልትል ቻልክ? አይ ብዙ የአሜሪካ ፊልሞች ላይ የቅርብ ሰው ነው ጠልፈው የሚያደርገው ይሄ እኮ የአሜሪካን ፊልም አይደለም እውነተኛ ታሪክ ነው ይልቅ ተናሱ እናታችሁ ጋር ቴ እቴቴ መጣንኛ አንቺ እጂ ባቢ ለቴቴ የተሰማን ሁሉ መንገድ ግን ጥሩ አይደለም እ አሁን ሳወራት እራሱ ጥሩ ስሜት አልተሰማኝ ደግሞ አወራራም ያጠራጥራል አንተ እንደዚህ አትበል አክስታችን እኮ እንደ እናታችን ነው ያሳደገችን በዛ ላይ ደግሞ አንተ ልጅ ነህ ክፉ ነገር አታስብ እቴቴ ነፍሷን እንኳ ስጭ ብትባል ለኛ ትሰጣለች አይደለም ባቢ እንደሱ እኮ ማለት ያደለ ና፣ በኢየሱስ ክርስቶስም የኔና የልጆቼን ደም ልጠጣ የወጣ፣ በኢየሱስ ክርስቶስም አትችልም። ልቀቅ! በእኔና በቤቴ ላይ ስልጣን የለህም። አታገኛቸውም። ልጆቼ እግዚአብሔር አስመልጧቸዋል። የኪዳን ልጆች ናቸው። ልቀቅ! በኢየሱስ ክርስቶስም፣ ልቀቅ! በጌታ በኢየሱስ ክርስቶስም፣ አታገኛቸውም። ለዘላ ዓለም ሂድ! ልቀቅ! በጌታ በየሱም፣ ልቀቅ! በጌታ በየሱም፣ በእኔና በቤቴ ላይ ስልጣን የለህም። ልጆቼ የኪዳን ልጆች ናቸው። አችልም። በጌታ በኢየሱስም፣ ልቀቅ! በኢየሱስ ክርስቶስም ሰላም ነው፣ ነው ናችሁ ሰላም ናችሁ፣ ናችሁ ናችሁ ወይ እየበረታችሁ ነው? ወይዘሮ ሰናይትስ እንዴት ናችሁ? ናት ናችሁ ሰላም፣ አይዟችሁ። እግዚአብሔር ሁሉም በቁጥጥሩ ስር ያደረገ ታላቅ አምላክ ነው። እኛም በጣም ተጨነቅን። ይኸው ከታገቱ አራት ቀን ሆናቸው። ለመሆኑ ለፖሊስ አሳውቃችኋል? አላሳወቅንም። ምክንያቱም አጋቾቹ ደውለው አስጠንቅቀውናል። ስለዚህ ልጆቹ ላይ አንዳች ነገር እንዳይደርስ ብለን ፈርተናል። ተው ነው። ለፖሊሱ ግን አለማሳወቁ ከወንጀለኛ ጋር እንደ መተባበር እንዳይቆጠርባችሁ። ለመሆኑ የጠየቁት ጥያቄ ወይም የሚፈልጉትን ነገር ያሳወቁት ነገር አለ? አይ ምንም ነገር የለም እስካሁን አለ የማላ ሰማይ ፖሊስ ነገር ያለው ልጆችን የሰጠኝ እሱ ነው አምኖ አለ አሳልፎ ማይሰጠኝ። እንዳንቺ አይነት ጠንካራ እምነት ያለው ሰው በዚህ ዘመን ማግኘት በጣም አስቸጋሪ ነው። ብዙዎች ጥቂት ፈተና ሲያጋጥማቸው ተስፋ ይቆርጣሉ። አይደለም እንደዚህ በሕይወትና በሞት መካከል ያለ ነገር አይደለም። ምሳ በጊዜውና በሰዓቱ ለምን አልበለውም ብሎ ያማርራሉ። ወይዘሮ ሰናይት በርሶ ስላየሁት ታላቅ እምነት እግዚአብሔር ክብሩን ይሰድ። አሜን አሜን። ፓስተርዬ ዳዊትን አላየሁትም። ትንሽ ቃል አካፍላችሁ ፈልጌ ነበረ ከዛ በፊት። ቆይ ፓስተር፣ ምሳ አቅርብ እህቴ። ማልበላች ማውረት አባላት አለ አይ፣ ከምሳው በፊት ትንሽ ቃል ሼር ባደርጋችሁ ብዬ ፈልጌ ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል በረፍቱ ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። ይህን ቃል እንደሰማችሁት የዳዊት መዝሙር ሲሆን ዳዊት ገና በእረኝነት ሳለ ራሱን እረኛ አድርጎ በሚያይበት ጊዜ እግዚአብሔር ምን አይነት እረኛ እንደሆነ የገለጠበት ቃል ነው። እግዚአብሔር እውነተኛ እረኛ ነው። እግዚአብሔር አሁንም በዚህ ዘመን አሁንም በሚገጥመን መከራና በሚደርስብን ነገር እውነተኛ እረኛ ነው። አትዘኑ፣ አትከፉ። ለጥቂት ቀናት ለሚሆን ፈተና እግዚአብሔር ላይ ልባችሁ አይዘን እሱ እውነተኛ እረኛ ነው። ወደ እግዚአብሔር መፍትሄ ወደሚያመጣ ወደሚመለከት፣ ወደሚያይ፣ ወደሚሰማ፣ ወደሚታደግ፣ ወደሚያሰማራ አምላክ እንጸድ ያለ ይልካ ጥያቄን የሚፈታበትን መንገድ ያመጣ እግዚአብሔር በዚህ ቤት ውስጥ ትግል ነው ያሳያ